ታውረስ የዞዲያክ ሁለተኛው ምልክት በተለየ ባህሪያት ይታወቃል። ታውረስን የሚገልጹ አንዳንድ ቁልፍ ባህሪያትን እንመልከት። ታውረስ የምድር ምልክት ነው፣ እሱም ተግባራዊነትን መረጋጋትንና የተመሰረተ ተፈጥሮን ያመለክታል። የምድር ምልክቶች ብዙውን ጊዜ ከቁሳዊ ነገሮች እና ከቁሳዊው ዓለም ጋር ካለው ጠንካራ ግንኙነት ጋር የተቆራኙ ናቸው። ቬኑስ የታውረስ ገዢ ፕላኔት ነች። ቬኑስ ፍቅርን፣ ውበትን፣ ደስታን እና ቅንጦትን ትወክላለች። የታውረስ ግለሰቦች ውበትን፣ መጽናናትንና በህይወት ውስጥ ያሉ ጥሩ ነገሮችን እንዲያደንቁ ተጽዕኖ ታደርጋለች። የታውረስ ምልክት በሬ ነው። ጥንካሬን፣ ቁርጠኝነትን እና አስተማማኝነትን ይወክላል። የበሬው ቋሚና የማይናወጥ ተፈጥሮ የታውረስ ጽኑና እና ጽናት የመሆን ዝንባሌን ያሳያል። ታውረስ ቋሚ ምልክት ነው። ይህም ለመረጋጋት ምርጫን ያመለክታል። ቋሚ ምልክቶች የሚታወቁት በቆራጥነታቸው፣ በግባቸውና ትኩረትን ለመጠበቅ ባለው ችሎታቸው ነው። ታውረስ ግለሰቦች ብዙውን ጊዜ አስተማማኝ ታጋሽ፣ ተግባራዊና ስሜታዊ ተብሎ ይገለጻሉ። በስሜታዊም ሆነ በቁሳዊ ነገሮች ምቾትና ደህንነትን ይወዳሉ። ሆኖም ግን እነሱ ግትርና ለውጥን የሚቋቋሙ ሊሆኑ ይችላሉ። ታውረስ በጠንካራ ጎኖቹ ቢታወቅም ግለሰቦች በግትርነት በባለቤትነትና ከአዳዲስ ሁኔታዎች ወይም ሀሳቦች ጋር ለመላመድ ፈቃደኛ ለመሆን ሊታገሉ ይችላሉ። በአጠቃላይ ታውረስ የመረጋጋት ስሜትን እና የህይወት ደስታን ማድነቅ ያካትታል። ታማኝነትንና መጽናናትን የሚመለከቱ ታማኝ ጓደኞችና አጋሮች ያደርጋቸዋል። በዛሬ ቪዲዮአችን የታውረስ ኮከብ ልዩ ባህሪያቸውን ተመልክተናል። ሰብስክራይብ እያደረጋችሁ፣ እንዲሁም ይህን ቪዲዮ ላይክ እና ሌሎች እያጋራችሁ በቀጣይ በጀሚኒ ቪዲዮ እንገናኛለን።